ከጠለብ መውጣት ያሰባችሁ እንዲሁም ኢትዮጵያ ያላችሁ ሀገር ቤት እያላችሁ ሄደን እንጠፋለን ብላችሁ በሀሳብ በሂሳብ የመጣችሁ እህቶቻችን ይህን ነገር ሳትሰሙ ምንም ነገር ማድረግ የለባችሁ እምላለሁኝ። በጣም አሳዛኝ አስደንጋጭም ነገር ነው። በውጭ ሀገር የምትኖሩ ለስራ መተነ። ባልሆነ አጋጣሚ ወይም ባለመመቻቸት ወተን የተሻለ ቦታ እንገባለን እንገኛለን ለማለት ያሰባችሁ ብትጠነቀቁና ይህን ጉዳይ ብሰሙ በእህታችን የደረሰ በማንም እንዲደርስ ስለማንፈልግ ሁላችሁን ብታስቡበት መልካም ነው ብየላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሐሴት ሚዲያ ቤተሰቦች ሰላማችሁ ይብዛ። ሀገራችን ሰላም ያርግልን። ሐሴት ሚዲያን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቅድሚያ እንግዲህ እየሆነ ያለው በተለይ በገጠራማ ክፍል በአረቦ አረም ብዙ ጊዜ ኮንትራ ቤት ነው የሚያመጡትና ካለው ምርቀትና ለከተማ ካለው ጥበት እና ርቀት አንጻር ማለት ነው። ስለዚህ ብዙ እህቶቻችን እንግዲህ ረጅም ጉዞ የ5000 የ6000 የ4000 ብር ትራንስፖርት ከፍለን እንጠፋለን የተሻለ ቦታ እንኖራለን እያለን የምናስብ ሰዎች ጥንቃቄ ብናደርግ ይገባል ማለት ነው እንግዲህ ምን እንደሆነ የተፈጠረውን ነገር እንነግራችኋለሁ። አንዲት እህታችን ገሲም ወይም ከሪያድ ወጣ ያለ ከተማ ላይ ለመጥፋት አስባ ወደ ሪያድ ለመምጣት አስባ ጉዞ ላይ ባለችበት ሰዓት እንግዲህ በጣም በሚያስመሳዝን ሁኔታ መሀል መንገድ ላይ በማቆም ውረጂ እስትርሃ አድረን ነው የምንሄደው በጣም ተፍትሻለ እያለ በማስፈራራት ልጅቷን እንግዲህ በአሳዛኝ ሁኔታ ለመድፈር የሞከረበት ነው። እሷ ግን የመጣው ነገር ይምጣ ተፍትሽ ቢሆን ሰው ገድ እያልመጣሁም አገሬ ነው መገባው እዚህ መኪና ዛሬ ነቅነቅ አላለም ቃላችን ምንም አይነት የእረፍት ጊዜ ሳይኖር ወደ ቤተሰብ ልትጨምረኝ ነው ስትለው እንግዲህ በጣም በአሳዛኝ ሁኔታ እና ወደ ቤተሰቦች እንግዲህ በእሷ ጥንካሬ ለዛሬ እሷ ተርፋለች ማለት ነው። በጣም አሳዛኝ ሁኔታ እንግዲህ የማይሆን ቦታ ላይ ነበረ የጣላት። ስልኳንም ያላትን ገንዘብም ሁሉንም ነገር ከወሰደ በኋላ ውረጅ ቢላት አልወርድም፣ የወሰድከውን ውሰድ፣ ከህይወት የሚበልጥብኝ ነገር የለም በማለት ጠንክር ብላ ኢቨን ፖርሳዋን ሁላ ነው የቀማት እና አስብ ውሪ ብትሉ እዛ ቦታ ላይ የሚደርሳላችሁ የለም። በተለይ ህገወጥ መንገድ የትራንስፖርት ስትጓዙ በጣም ብዙ በረሃ አቋርጣችሁ ነው የምትሄዱት እና አጭሩ መንገድ እያለ በረጅም መንገድ ነው። ምክንያቱም ሰውየው እንዳይያዝ ወይም እንዳትያዙ ማለት ነው። ስለዚህ ሁሉም ነገር አልጋ በአልጋ ሊመስላቸው ይችላል። ከደሴ አዲስ አበባ፣ ከደሴ ኮምቦልቻ ሊመስላቸው ይችላል። በተጠነቀቁ መልካም ነው። እንደማንም ብላችሁ ሁለት ዓመታችሁን ጨርሳችሁ ወደ ሀገራችሁ ገብታችሁ ከፈለጋችሁ በሰራችሁበት ገንዘብ ወደ ሌላ ሀገር ወይም ወደ እዚህ ሳኡዲ በፍሪ ቪዛ የመምጣት እድል አላችሁ። እና ህይወታችሁን በከንቱ እንዳታስቀሩ። በሽታም ይፈጠራል፣ እርግዝና ይፈጠራል፣ ሀራም አለ። እሱ እሱ ነገር ተደማምሮ ለእናንተ ለህሊናችሁ፣ ለወደፊት ህይወታችሁ ትልቅ ቁስል፣ ትልቅ ጠባሳ ነው የሚጠልባችሁና ተጠንቀቁ ነው የምለው እህቶችን። የበጣም ነው እየደነገግኩት። እንግዲህ ብዙ ነገር እንሰማለን። ገንዘብ ተቀሙ፣ ቤት ውስጥ ታፍነዋል፣ የተለያየ ነገር አለ ግን ከሁሉም ከገንዘብም ከሁሉም የሚበልጠው የሰው ልጅ ነው። በእርግጥ ገንዘብ ብለን ነው ሀገር የለቀቅ ነው ቢሆንም፣ ግን ደግሞ ከህይወት የሚበልጥ ነገር የለም። ውድ ቤተሰቦች፣ የጥንቃቄ እያደረግን የምንጓዝበትን መንገድ በደንብ እያጠናንና እሾሁን እየለየን መሆን አለበት ማለት ነው። እንግዲህ ልህታችን ለዛሬ በእሷ ጥንካሬ ገንዘቧንም ፖርሰዋንም መልሶ ሰጥቷታል። የሚፈልገው እሱ ሌላ ነገር ነበረ ገንዘብ ሰርቶ ስለሚያገኝ ማለት ነው። ስለዚህ ተጠንቀቁ። ከመደፈር የተለያየ ጥቃት ከመድረስ ሳታስቡ ተይዞ ከመሄድ ጥንቃቄ አድርጋችሁ ባላችሁበት ተረጋግታችሁ። ማንም የሰውናት ለሌላ ልጅ መልካም መሆን አታቅም ልኮንም አትችልም። እንኳንም በሰው ሀገር የሰውናት፣ የሰውናት ሁሌም የሰውናት፣ የሰውናትና እንዴናት የጓዳ ዘላለሁ እንደፈለግ ክሆናለሁ ብለን ስላልመጣና የተረጋጋ ነገር ሊኖረን ይገባል። ልንረጋጋ ይገባል እንጂ ሀገር ቤት የነበረንን ህይወት አሁን ለምን አልኖርነውም? ለምን አልወደዱንም? ለምን አላከበሩንም ብለናል። እንዲሁም አንዴት ልጅ ምን አለኝ መሰላችሁ፣ እኔ ስራ ቦታ ሲናገሩኝ አልወድም አለኝ። በቃ ስራ ትተሽ ሂጂ ሂጂ ነው የሚለኝ። ለምን ይናገሩኛል ለምሳሌ የሆነ ስራ ሰሪ ብለን ካልደረሰ ለምን አልደረሰም ብሎ ለምን ይጮህብኛል? አለ እንዴ ግዴታሽ እኮ ነው። ለምን እንደዚህ ትያለሽ? ስላት ነው እኔ አልፈለግም እንደዚያ ትቼ ነው የምወጣው አለች። አያችሁ፣ ይሄ ነገር ዋናው በሰው ሀገር ስንኖር ትዕግስት ወሳኝ ነገር ነው። ብዙ የምንፈተንባቸው ብዙ የሚገጥሙን ነገሮች አሉና ተጠንቀቁላለሁ። በተለይ አዲስ የምትመጡ ልጆች እንግዲህ ብዙዎቹ እየተጎዳቸው ስለሆነ ጥንቃቄ የምታደርጉ መልካም ነው እላለሁ። በተረፈ በጣም ነው ማከብራችሁ፣ መወዳችሁ። ሰላማችሁ በዝቶ ይትረፍልን። ሀገራችን ኢትዮጵያን ሰላም ያርግልን። በቀጣይ እንግዲህ በሰራተኛና ሰሪ ጉዳይ፣ በሰው ሀገርና በሀገር ቤት ጉዳይ ጋብለስ ኢትዮጵያ፣ ጋብለስ ሳውዲ እያልን እንመጣለን። በጣም ነው መወዳችሁ። ከበሩ። ላይክ እና ሰብስክራይብ ማረጋችሁን አትርሱ። ባይ ባይ።